እንለ ስለ ቤተሰብነቱ ከልብ እናመሰግናለን። ይህ የአዲስ 1879 የግርጌ ማስታወሻ ነው። አቤ ጉበኛ በአልወለድም መጽሐፉ ብዙ ውዝግብ ብዙ ከሰሳ ካስተናገደ በኋላ ሐምሌ 13 ቀን 956 ዓ ም ምልክአም ሰይፈ ነበልባልን አወጣ። ይህ መጽሐፍ ገበያ ላይ እንደዋለ ከፍተኛ ተወዳጅነትን አገኘ። አልወለድም የተባለው መጽሐፍ ገና ገበያ ላይ እንደዋለ ተሰብስቦ ስለ ተቃጠለ ሕዝቡ ይሄኛውም መጽሐፍ ዳግመኛ ሊቃጠል ይችላል በሚል ገበያ ላይ እንደዋለ ሕዝቡ ተረባረበበት። እስከ መስከረም ዐሥር ቀን 1957 ዓመተ ምሕረት ባሉት ሁለት ወራት ብቻ አራት ጊዜ ተደጋግሞ ታተመ። የዚህ መጽሐፍ የሕትመት ታሪክ እስከ 1968 ዓመተ ምሕረት ማለትም ከአብዮቱ በኋላ ሁሉ ቀጥሏል። ብዙዎች እየተረባረቡ አንብበውታል፣ ቃኝተውታል። አንዳንዶች በቃላቸው ሁሉ እስከ መያዝ ደርሰው ነበር። ሳይንሳዊ ሶሻሊዝም በኢትዮጵያ ከታወጀ በኋላም እንኳ ይህን መርህ የመቃወም እንድምታ ባለው እርምጃ ለዚች አገር ምን ዐይነት መሪና አመራር እንደሚያስፈልጋት ማሳሰቡን ቀጠለ። አቤ ጉበኛ በተዘዋዋሪ በ1968 ዓ ም ላይ እያንሰራፋ የነበረውን አገዛዝ ተቸ፣ ተቃወመ። በኢትዮጵያ የሥነ ጽሑፍ ታሪክ ውስጥ አቤን የመጀመሪያ የከፍተኛ ስርጭት ቁንጮ መጽሐፍ ደራሲ የሚል ማዕረግ ካሰጡት ግንባር ቀደሙ መጽሐፍ ሰይፈ ነበልባል ነው። በጥቂት ወራት ውስጥ 25 ሺህ ቅጂ ወይም ኮፒ ታትሞ ተሸጦ አለቀ። አቤ ጉበኛ በዚህ ሥራው ተወደደ። በኢትዮጵያ የመጽሐፍ ታሪክም የመጀመሪያው በጥቂት ወራት ከሃያ ሺህ ቅጂ በላይ መጽሐፍ የሸጠ ተብሎ ስሙ ተመዘገበ። ምንም እንኳ የሰው ልጅ ሙሉ በሙሉ ዕጣውን ያስተካከለለት ፖለቲካዊ ሥርዓት አለማግኘቱን ቢያምንም አቤ ከአልወለድም በጠራ መልክ ለኢትዮጵያ ይበጃት ያላለውን ገጸ መንግሥት በስፋት በጥልቀትና በዝርዝር ያቀረበበት ሥራ ሰይፈ ነበልባል ነው። የልብ ወለዱ ዓለም ፖለቲካዊ ሥርዓት በሕገ መንግሥት የተገደበ ንጉሣዊ አገዛዝ ቢሆንም በአብዛኛው የንጉሡ ሚና ለአገር አንድነት ምልክትነት ሲሆን፣ ዋናው የኢትዮጵያ መሪ በሕዝብ የተመረጠው ጠቅላይ ሚኒስትር ነው። የልብ ወለዱ ዋና ገጸ ባሕሪ ምልክአም ከገበሬ ቤተሰብ የተገኘ በችሎታውና በጥረቱ በዲሞክራሲያዊ መንገድ በሕዝብ ተመርጦ ለስልጣን የበቃ መሪ ነው። የፖለቲካ ተቃዋሚዎቹ ኮሚኒስት ነው ብለው ቢያሰሩበትም፣ እሱ ግን ክርስቲያን ነኝ ይላል። የኮሌጅ ትምህርት ለአንድ ዓመት ያህል የተከታተለ ቢሆንም ቤተሰቡን ለመርዳት ሲል ትምህርቱን አቋርጦ ወደ ሥራ ዓለም በመሰማራት በልዩ ልዩ የሥራ መስኮች አገልግሏል። ክርስቲያንነትና ሶሻሊዝም ደመ የለሽ ጦርነት በሚሉ ርዕሶች ሁለት ታላላቅ መጻሕፍት ጽፏል። በፖለቲካዊ ተሳትፎም የኢትዮጵያ የሰራተኛ አንድነት ድርጅት ዋና ጸሐፊ፣ በኋላም ፕሬዚዳንት ሆነ። ከዚያም የፓርላማ አባል፣ ቀስ ብሎም የፓርላማውን የድምፅ ብዛት ባገኘ ጊዜ በጠቅላይ ሚኒስትርነት ተመረጠ። በሰላማዊ መንገድ ሕዝብ አምኖበት ደግፎት መርጦት የአገር መሪ ለመሆን በቃ። በአመራሩ ዘመን ከሕዝብ በግፍ በተዘረፈ ሀብት የአገርና የውጭ አገር ሰዎች ያቋቋማቸውን ታላላቅ ካምፓኒዎች ድርጅቶችና ኢንዱስትሪዎች ወደ መንግሥት ሀብትነት እንዲዛወሩ አደረገ። መሬትን ለሁሉም የኢትዮጵያ ዜጎች በትክክል አከፋፈለ። የፍርድና የአስተዳደር ጉድለቶችን አስወግዶ ፍትህ አሰፈነ። ምን ያደርጋል፣ በሥልጣን ላይ በቆየባቸው ዐሥራ ሦስት ዓመታት ውስጥ እጅግ ፈጣንና አጥጋቢ ለውጥ ቢያመጣም የፖለቲካ ተቃዋሚዎቹ ባዘጋጁበት ወጥመድ በተወለደ በአምሳ አራት ዓመቱ በመርዝ ተገደለ። ሰይፈ ነበልባል ይህን ይተርካል። አቤ ጉበኛ በታሪኩ በርካታ ነገሮችን ያለፈ ደራሲ ነው። ታስሯል። ተገርፏል በግዞት ተቀምጧል ስራዎቹ ግን ዛሬም ድረስ ስራዎቹ ይናገራሉ የአቤ ጉበኛ ስራዎች እጥር ምጥን እያሉ ቢሆንም ከክስና ከወቀሳ ያመለጠ አልነበረም ቤተሰቦቻችን ሁሌም ጥሩ ነገር የሚሠራ ወቃሹ ብዙ ነው ከሳሹም ብዙ ነው ለሁሉም ነገር ግን እውነትን ይዞ እውነተኛውን ነገር ማቅረብ ያስፈልጋል ስለ አብሮነታችሁ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879